አሰላም አለይኩም ወረህመቱላሂ ወበረካቱ። የተከበራችሁ የግሩፓችን እና የፔጃችን አባላት በመላው ዓለም የምትገኙ ኸይር ፈላጊዎች በሙሉ ዛሬ አንድ የተለየ ኸይር ስራ ይዘን መተናል። እንግዲህ በተለይ ደግሞ በጣም ማለት ደስ የሚል ነው ኸይር ስራው። አንዳንዴ ደግሞ በህይወታችን ውስጥ የሚያጋጥሙ ከበድ ያሉ ክስተቶች አሉ። ከነዛም መካከል ከመሀከላችን ከምንወዳቸው ሰዎች መካከል አንዳንዶቹ አላህ የቀደረው ጊዜ ሲመጣ በሞት መለየት ነው ወይዘሮ አሚና ይባላሉ የዚህ ቤት ባለቤት። ወደ አኸራ አላህ ፈቅዶ ከወሰዳቸው እነሆ ዛሬ ቀን ሃያ ሦስተኛ ቀናቸው ነው። ገና በሃያ ሦስተኛ ቀናቸው ነው። በሀያት ያሉ ልጆቻቸው ግን የወሰኑት ነገር በጣም የሚገርምና እኔ ሰምቼው የማላቅ ነው። ምናልባት ለሌሎችም ትምህርት የሚሆን ነገር ነው። ወይዘሮ አሚና በሀያት እያሉ ይጠቀሙባቸው የነበሩ ማቴሪያሎች፣ ለምሳሌ እዚህ ከኛ ጀርባ የምትመለከቱት አረቢያ መጅሊስ አለ። በጣም ውብ ነው። ምናልባትም ጨርቅ ተቀይሮ ብቻ ሊጠቀምበት የምትችለው እንትን ነው የተሟላ። እንደዚሁም ቁምሳጥን፣ ብፌዎች፣ አልጋ ምናምን አለ። እናታችን ስትጠቀምበት የነበረውን እቃ እኛ መውሰድ አንፈልግም፣ ተሽጦ በእናታችን ስም ቢሰራበት እንፈልጋለን ሲሉ አላመንኩ፣ ቦታው ድረስ እስክመጣ ድረስ ና ን ያሉበት የሚኖሩበት የነበረውን ቤት ተከራይቶ ለመስጊድ ገቢ እንዲሆን ይፈልጋሉ። በጣም የሚያስገርመው ደግሞ ገና እናታቸውን ካጡ ሁለት ቀናት ነው ያለፈው እና በነዚህ በሀዘን መካከል የሚጠቅመውን ነገር ወደ አላህ ሊልኩት የሚችሉትን ኸይር ስራ አውቀዋልና እነሱም ሊመሰገኑ ይገባል። ልጆቻቸውን ሙሉ ቤተሰቦች ሙሉ ቤተሰቦቻቸውም እጅግ ምስጋና ይገባቸዋል። ብዙዎቻችን ጊዜያችንን እናጠፋለን ባጣኑ ሰው ምክንያት ደረታችንን እየመታን እያለቀስን፣ እየጮህን ዲን የማይፈቅዳቸው ብዙ ነገሮች እያደረግን እናሳልፋለን። ይህ ነገር ግን ለነዚህ ላለፉ ሰዎች ምንም የሚጠቅማቸው ነገር የለም። ስለዚህ ለነሱ የሚጠቅማቸውን ነገር ደግሞ ዛሬ ከዚህ ቤተሰብ እንማራለን ማለት ነው። ከዛ በዘለለ ግን በጣም የሚያሳዝነው ነገር አንድ ሰው በሀያት እያለ የሆነ ቅሬታ አፍርቶ ካለፈ በኋላ የሚከሰቱ ነገሮች የውርስ ይገባኛል ጥያቄ፣ ወንድምና እህት፣ እህትና እህት ምናምን ቤተሰብ እርስ በርስ የሚባሉበት ሁኔታ የምናይበት ሁኔታ አለ። እኒህ እናት እድለኛ ናቸው ላለው በቅድሚያ አላህ በጀነት እንዲያስቀምጣቸው አላህ ኸይር ጀዛቸው እንዲከፍልላቸው እንመኛለን። ጥሩ ልጆች አሳድገዋል። የልጆቻቸውን ፍሬ ደግሞ ከሞቱም በኋላ የሚያዩበት ሁኔታ ሆኗል እና አላህ ኸይር ጅዛቸውን እንዲከፍላቸው በጀነት እንዲያኖራቸው ከልባችሁ ዱዓ እንድታደርጉላቸው ነው የምንመኘው። አንድ ነገር አስበናል። ሙሳ በንፋስ መውጫ አካባቢ የተጀመረ መስጊድ አለ። የአካባቢው ማህበረሰብ በግብርና የሚተዳደር ሆኖ ከሁለት ሚሊዮን ብር በላይ ወጪ አድርጎ እስከለተኑም ካወጣ በኋላ አቅም አጥቷል። ከዚህ በኋላ ለመጨረስ ደግሞ ራሱን ያወጡትን ያህል ሁለት ሚሊዮን ብር ያህል ይፈጃል ተብሎ የተወሰነ ገቢ ማስተባሰብ እየተደረገለት ያለበት ሁኔታ ነው። ስለዚህ ለእናታችን ሰደቀተል ጃሪያ የሆንላቸው ዘንድ ሶፋቸው ቁም ሳጥናቸውን አልጋቸው የቤት መገልገያዎችን አሁን ፎቶ እናነሳቸውና የምናደርገው ነገር ምንድን ነው ጨረታ ብናጠናው በኖርማል ሽያጭ ብናቀርበው ትንንሽ ዋጋዎችን በአንድ ሰው በሚገዛበት ዋጋ ትንንሽ ዋጋዎች ነው የምንገዛቸው ደግሞ የእናታችን አጀር ከፍ ለማድረግ ታስቦ እንዲሁም ደግሞ ከዚህ በኋላ እናታችን በዚህ ኸይር ስራ ብቻ ሳይሆን ይህንን ፈለግ ተከትለው በሚመጡ ሰዎች በሙሉ አጅር እንዲጻፍላቸው በማሰብ ይህንን አዲስ መንገድ ጀምረናል። የቤት ዕቃቸውን በጨረታ እናወጣለን። ተጫራቾችም ቢሆኑ ይህንን ኸይር ስራ አስበው ነው የሚገባው። ገቢ ቀጥታ ነፋስ መውጫ ላይ ለሚሰራው ትልቁ መስቲር ነው የሚውለው። ከዛም ባለፈ ደግሞ ሰዎች ይህንን ባዩ ቁጥር አንድ ሰው ከመሃላቸው ሲያልፍ እንዲሁም ደግሞ ሳያልፍም አልገለገልበትም፣ ምን ያደርግልኛል ብለው፣ ልክ እንደዚሁ ብዙ ነገሮችን የምናደርግበትን መንገድ ኢንሻላህ አላህ ያደርግልህ። በነገራችን ላይ እናታችን ጀማሪ ሆነዋል ማለት ነው። በእናታችን ሰበብ እንደዚህ እቃዎቻቸውን ለኸይር የሚያወሉ ሰዎች በዋሉ ቁጥር ከዛ ሰውዬ ላይ አጀር ሳይቀነስ ለእናታችን ምንም ነገር ሳይሸራረፍ መቶ ፐርሰንት ኮሚሽን ያገኛሉ አላህ ዘንድ ማለት ነው። ይሄ እንግዲህ ደስ የሚል ነገር ነው። አሁንም አላህ ሀዘናችሁን ያብረሉላችሁ ነው ምንለው። ልጆቹ ይሄ ትልቅ ውሳኔ ስለሆነ እናከብራችኋለን፣ እንወዳችኋለን። አላህ ይቀበላችሁ። የመጀመሪያው ጨረታችን ይሄ ሶፋ ነው። ተቀምጠን እንሞክረው። ደረጃውን የጠበቀ ጠንካራ አረቢያ ምትምት ነው። ምናልባትም ከጨረታው ፊት እኛ በራሳችን ወጪ ቢሆን ጨርቁን እናስጠይዋለን። አዲስ ስለሆነ አዲስ እንዲሆን ይተሻላል። የጨርቁን ሁኔታ ግን እንደምታውቀው ደረጃውን የጠበቀ ነው። ምንም የሆነ ነገር የለም። እናቶቻችን ቤት አያያዝ በደንብ ሚችሉ ይታወቃል እና በጣም ደረጃውን የጠበቀ ነው። በዚህ ሁኔታ ባለበትም ይህንን እቃ ለጫታ አንተ ራሱ አላሰመጥከውም እኮ እኔ ራሱ ተቀምቻ ግ አስ ለማንኛውም ፎቶ እያነሳን እንለቀዋለን። ከዛ በኋላ መጫረት የምትፈልጉ ሰዎች በይፋ ተጫርታችሁ ገቢውን በቀጥታ ወደ መስጊዱ አካውንት ገቢ ስታደርጉልን እኛ ደግሞ ስኳንና መጅሊሱን መምጠን እንሰጣለን ማለት ነው። ቀጣይ እቃውን እንመለከታለን። ተከተሉት።